ምክንያቱም እኔ አውቀዋለሁ ክልጅ ተለይቶ መኖርን፣ ገባችሁ? እኔ ለእሱ ራሱ አዘንኩለት። ምክንያቱም ለምዷቸዋል ልጆቹ ናቸው። በሰው መለያየት የምትከፉ፣ በተለይ ደግሞ በሶሻል ሚዲያ የምናቃቸው ፋኒና ሳምሪ መለያየታቸውን ይፋ አድርገው ከተናገሩበት ቀን ጀምሮ ብዙዎች ያዘናችሁ፣ የቤታቸው የዩቲዩባቸው፣ ተከታታይ አድናቂ፣ ወዳጅ የሆናችሁ በሙሉ አሁን ላይ በውስጥ በሚደርሱ መረጃዎች አዳዲስ ጉዳዮች እንዳሉ እየሰማን እንገኛለን። በተለይ ደግሞ እርቃቸውን በተመለከተ ጥሩ ወሬዎች እንዳሉም ማሳያ የሚሆኑ ጉዳዮች እየተነሱ ይገኛል። ትናንት በነበረኝ ቪዲዮ ይህንን ሀሳብ በተመ በተመለከተ የፋኒ ህት በዘፈን መልክ አዲስ ነገር አዲስ ወሬ ያለ እውነት ያድርገው ብያለሁ በማለት ጉዳዩን አስመልክቶ ጭምጭምታና ፍንጭ ሰጥታለች በማለት በዩቲዩቤ ቪዲዮ ሰርቼላችሁ ነበር። ዛሬ ደግሞ እንግዲህ ሌላ ጉዳይ ይህንን የሚያጠናክር ሆኖ ያገኘሁትን የሰላም የእርቅ ጉዳይን በተመለከተ ይዤ መጥቻለሁ። ይኸውም እጅግ ከማይጠበቀው ከሳምሪናት ከሆነችው ከጂጂኪያ የመጣ አንድ ሀሳብ እንዳለም ጭምር ነው። መረጃውን እማሰማችሁ ፋኑኤል በደስታ ሆኖ በዩቲዩብ ቻናሉ ላይ መጥቷል። በዩቲዩብም ሁለት አበይት ነጥቦችን ተናግሯል። የመጀመሪያው ከብዙ ልፋት በኋላ አሁን ላይ ቤት አግኝቻለሁ፣ ሌላ ቤት እስካገኝ ድረስ አሁን ላይ ተደላድዬ እፎ የምልበትን ቤት አግኝቻለሁ ፈጣሪ ይመስገን ብሎ በማመስገን በመቀጠል ደግሞ ሁለቱ ልጆቹን ፊሎና አዳምን አንድ ላይ ሆኖ ጊዜ ሲያሳልፍ፣ ከነሱ ጋር ጥሩ ሰዓትንም ሲያሳልፍ በቪዲዮ አሳይቶናል። በዛም ዩቲዩብ ብዙ ሰው ቪዲዮን ተመልክቷል። ታዲያ እንግዲህ ጠቅለል ባለመልኩ ነው ከዚህ ጀርባ ስ ላሉት ዋና ደስታዎች በተለይ የሳምሪ ናት የሆነችው ጂጂክያ በብዙ ጉዳዮች ፋኒና ሳምሪ በነበሩበት የፍቅር ቆይታ ላይ ፋኒንም ትናገረው ነበር፣ ታሸማቅቀው ነበር ተብሎ ብዙ ጉዳይ ተነስቷል። እኛም በሚዲያችን ብዙ ብለን ነበር። ነገር ግን ተቃራኒ በሆነ መልኩ ጂጂ የሰራችውን አንድ ጥሩ ነገርም እናሰማችኋለን። ሁሉንም በዝርዝር እናስደምጣለን። የሁለቱን አንድ መሆን የምትመኙ ሰዎች ቪዲዮ ላይክ በማድረግ ጀምሩ እና ሰላምን ለሚወድ ሰው ነው ዛሬ ጠቅለል ባለ መልኩ መረጃ ይዤ መ።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 መረጃዎች አሉ ማለት ነው። ፋኒ ከረጅም ጊዜ ቆይታ በኋላ በዩቲዩብ ቻናሉ ላይ አንድ የዩቲዩብ ቪዲዮ ለቆ ነበር። በዛም የዩቲዩብ ቪዲዮ ቅድም እንደነገርኳችሁ ቤት መረከቡንና ከልጆቹ ጋር ጥሩ ሰዓት እንዳሳለፈ ነበረ። ቪዲዮንም መረጃውንም ሲያጋራ የነበረው ከዚህ ጉዳይ ጋር ተያይዞ ነው። ታዲያ በብዙ ሁኔታ ስትወቀስ የነበረችው የሳምሪ እናት የሆነችው ጂጂክያ ወሳኝ ነጥብ ስለ ፋኑኤል ስለ ልጆቹም የተናገረችው ማለት ነው። አሁን ላይ ጂጂክያ አንድ አቋም እየያዘች መታለች። ውም እንዲህ የሚል ነበረ ልጆቹ አ አባት ያስፈልጋቸዋል። ፊሎና አዳም በአባት ፍቅር ማደግ አለባቸው። እኛ ሁሉን ነገር ብናሟላላቸው አባታቸው ፋኑኤል የሚሰጠውን ፍቅር ግን ማሟላት አንችልም። ስለዚህ አባትና ልጆች ጥሩ ፍቅር እንዲኖራቸው እኔ የተቻለኝን አረጋለሁ ስትል ወሳኝ ቁም ነገር ያለውን መልእክቷን ነው እንግዲህ ጂጂክያ ያስተላለፈችው። ያንንም ተከትሎ ነው በፊት ላይ ያው ብዙዎቻችን እንደምናስታውሰው ፋኒ ልጆቼን ማየት ተከለከልኩ ሁሉ እያለ መልእክቶችን መረጃዎችን ሲያካፍል ነበር። አሁን ላይ እንደ ልቡ ልጆቹን ማግኘት እየቻለ መጥቷል። ይህም እንግዲህ የሳምሪ እናት የሆነችው የጂጂ ኪያም ጥሩ ፍቃድ ተጨምሮበት ነው። እነዚህ ጉዳዮች እስሙዞ ነው እየሄዱ ያሉት ማለት ነው። እርግጥ አንዱ ነት አለ እዚህ ጋር መናገር የምንፈልገው ሳምሪም እናቷም ጂጂ ኪያ እንግዲህ ፋኑዌል ልጆቹን እንዳያይ ማድረግ አይችሉም። ምክንያቱም አባት እስከሆነ ድረስ ልጆቹን የማየት መብት አለው። ነገር ግን አንዳንዴ በሚሰሩ ሌሎች ሌሎች አሻጥሮች ምክንያት እንደ ነዘረት ጉዳዮች እስሙዝ ካልሆኑ በቶሎ በቶሎ ልጆቹን ማግኘት አይችልም ማለት ነው በህጉ በ በኩልም ቢሄድ ልጆቹን የማየት መብት ቢኖረውም ነገሮች ግን ስሙዝ እየሆኑ ካልሄዱ ልጆቹን በቶሎ ለማግኘት ይቸገራል። ታዲያ ይህን ነገርም እንዲቀረፍ እንዲሁም ደግሞ ለሳምሪም የተለያዩ መልእክቶች በማስተላለፍ ጭምር ነው ጂጂኪያ ትልቅ አስተዋጽኦ በመወጣት ፋኑኤል ልጆቹን ማግኘት አለበት፣ ልጆቹም አባታቸውን ማግኘት አለባቸው፣ ጥሩ ፍቅር ልንሰጣቸው ይገባል፣ ለልጆቹ መጥፎ ነገርን አናወርስም በማለት ጭምር መልእክቷን ስታሰማ የነበረው እጅግ ያልተጠበቀ ጉዳይ ነው። አሁን እንግዲህ ፋኒና ሳምሪ በተጣሉ ሰሞን ወንድሞቻችሁ እንደምታስታውሱት በፋኒን በኩል በሳምሪን በኩል ጉዳዩ በጣም ከፍ እያለ ሄዶ የተለያዩ ትችቶች፣ የተለያዩ ወቀሳዎች፣ ለፍም ሲል ዛቻና ማስፈራሪያዎች ሁሉ በተለያዩ ቦታዎች ስንሰማ ነበር። ታዲያ ቀን በቀን ጉዳዩ እየረገበ ሲሄድ ሁሉም ወደ ራሱ መመለስ ሲጀመር ለልጆቹ ትልልቅ ነገር ማሰብ ተጀመረ። ይህንንም አስመልክቶ ይመስላል የሳምሪ እናት የሆነችው ጂጂክያ አሁን ትልቅ አቋም እንድትይዝ የሆነችው በተለይ ልጇን ሳምሪን ሁሉ ብዙ መልእክት ስታስተላልፍ ነበረ ሳምሪ በቃ ጉዳይ እንዳለ ቢሆንም እኛ ከፋኒ ጋር ያለን ችግር እንዳለ ቢሆንም ልጆች መጎዳት የለባቸውም፣ ለልጆች ምንም አይነት ነገር መከልከል የለብንም፣ የአባትና የልጆች ፍቅር ጥሩ መሆን አለበት እያለች ሁሉ ሳምሪ ስትናገራት ሁሉ የተመለከትንበት አጋጣሚ ነበር ማለት ነው። ቅድም እንዳልኳችሁ እዚህ ጋር በደንብ በአጽኖት እንድታውቁልኝ የምፈልገው አሁንም ቢሆን ፋኑኤል ሕጉ በፈቀደለት መልኩ ልጆቹን የማየት ሙሉ መብት አለው። ነገር ግን ጉዳዮች ሁሉ እስሙዙ እየሆኑ ካልሄዱ በተለይ ደግሞ እናት ሳምሪ፣ እንዲሁም እናቷ ጂጂኪያ ሌሎች ሌሎች ድራማዎች የሚፈጥሩ ከሆነ በቀላሉ ልጆቹን ማግኘት አይችልም። እንዲሁም ደግሞ መጥፎ መጥፎ ነገር ስለ አባታቸውም እየነገሩ ጭራሽ ልጆቹ ሁሉ ከአባታቸው እንዲረቁ ብዙ ነገር መሰራት ይቻላል። ነገር ግን እንደነዚህ አይነት ነገሮች ስለማያስፈልጉ ልጆቹም ጥሩ አባት እንዲኖራቸው፣ አባትየውም ጥሩ ፍቅር እየሰጠ ለልጆቹ ጥሩ ሞራላዊ አይምሯዊ እድገት ትልቅ ተጽዕኖ እንዲያመጣም ጭምር በማሰብ ነው እንግዲህ የሳምሪ እናት የሆነችው ጂጂ በጣም ትልቅ ቁም ነገር ያለውን ነገር መልዕክቷን ስታስተላልፍም ነበረው ታዲያ ይህን ተከትሎ ነው አሁን ላይ ልጆቼንም ማግኘት እየቻልኩ ነው፣ ልጆችንም እያየሁኝ ነው በማለት ጭምር ፋኑኤል ቪዲዮ እየሰራ የሚለቀው። አገራችን ደግሞ አንድ አባባል አለ፣ የወለደ ሰው ተለያይቶ አይለያይም የሚለው ትልቅ ማሳያ የነፋኒና ሳምሪ ሊሆን ይችላል ስል እኔም እዚህ ላይ የሆነ ነገር ማከል ፈለግኩኝ። ፋኒና ሳምሪ ልጆች ወልደዋል፣ አዳምና ፊሎ የሚባሉ በከባባድ ሁኔታ አሁን ላይ ጠላት የመሰሉ ቢሆንም አሁንም ቢሆን ግን ለልጆቻቸው ሲሉ በጋራ እየተደዋወሉ ልጆቹንም በሚመለከት ጉዳይ በጋራ እያወሩ ይገኛሉ። እነዚህ ልጆች ለወደፊት አስታራቂ ሊሆኗቸው ይችላል። ይህንንም አስመልክቶ ነው ልጅ የወለደ ሰው ተለያይቶ አይለያይም። አንደኛው አካል ሌላኛውን አካል ልጁን ለማግኘት ሲል ግድ ደውሎ የት ናቸው ልጆቼ የት ላገኛቸው እያለ መደወልም ይጀመራል። ተለያይቶም አይለያይም መጠያየቁም በዛ ውስጥ ይመጣል በማለት ጭምር ሀሳብ መላምቶች የተለያዩ መረጃዎችም ሲሰሙ የነበረው፣ በፋኒና ሳምሪም የምንመለከተው ይህንን ይመስላል። አሁን ላይ ፋኑኤል ጥሩ ላይ እንደሚገኝ በቪዲዮ እያሳየን ይገኛል። ተመስገን አሁን ላይ ቤት አለኝ ፈጣሪ መስገን ልጆቼንም በቅርበት እያገኘው ነው ብሏል። ሁሉ ነገር አሁን ወደ መረጋጋት የመጣ ይመስላል። ሳምሪም በበኩሏ የተለያዩ ስራዎቿን፣ ትምህርቶቿን እንዲሁም በቲክቶክም የምትሰራቸውን ስራ በጥሩ ሁኔታ እየቀጠለች ይገኛል። በሌላ ትችት ነገር እየተመለከትናት አይደለም። ይህ ጠቅለል ባለመልኩ የሚያሳየው በሁለቱም በኩል አሁን ላይ የተረጋጋ ነገር ውስጥ እንዳሉ ነው። በዚህ ጊዜ ውስጥ ወደ ራስ መመለስ የሚባል ነገር ይመጣል ወደ ሲመለሱ ወደ ኋላ የኖሩበትን ዓመት በማየት ለምን በዚህ ያህል ደረጃ ሚዲያ ላይ መጥፎ ስም ተሰጣጠን ብለው መወቃቀሳቸው አይቀርም። ወደ ሕሊናቸው ሲመለሱ ታዲያ እንግዲህ በዚህ ሰዓት ነው ወደ ራሳቸው ሲመለሱ ብዙ ነገሮችን ረጋ ብለውም ሲመለከቱ እነዚህ ልጆች ተመልሰው ወደ ፍቅር ይሻለናል ወደሚለው ጉዞ ሊያመሩ ይችላሉ የተባለ ሐሳቦች መረጃዎች ሲሰጡ የነበረው በተለይ ሰሞነኛ ጉዳዮቹን በማንሳት ጭምር በልጆቻቸው አማካኝነት እነዚህ ልጆች በድጋሚ አንድ ይሆናሉ። አሁን ፋኒና ሳምሪ ጥሉንም እየተውት ነው፣ መወቃቀሱም እየቀረ ነው። ይህ ይበል የሚያስብል ነው በማለት መልእክት ሲተላለፍ ቆይቷል። አሁንም ቢሆን የእውነት ፋኒና ሳምሪ አንድ ላይ ሆኖ ብንመለከታቸው የእግዚአብሔር የፈጣሪ ፈቃድ ቢሆን ትልቅ ደስታ ነው። ነገር ግን አንድ ላይ መሆንም የማይችሉ ከሆነ ተከባብረው ለልጆቻቸው ሲሉ በፍቅር በጋራ አንድ ላይ እንዲሰሩ የእውነት ሁልጊዜ እንደምመኘው አሁንም በዛሬው የምመኝላቸው ነገር ነው። አሁንም ሁለቱም በፊናቸው በሚሰሩበት ስራ ፈጣሪ አምላክ የሚሰሩትን ስራ ባርክላቸው፣ የእውነት ከልብ በመመኘት የዛሬን ቪዲዮዬን እዚህ ላይ ያበቃለሁ። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም